በደንብ ጠንቅቀው የሚያውቁ እማያቁትን ደግሞ ማሳወቅ ዕልም ያለው ሰው ግዴታ ነው። እያዋረድክ አይደለም ዑለማዎችን በሙሉ የተማሩትን በሙሉ ከእነ ዕልማቸው ካፊር እያደረግክ አይደለም የምታስተምረው። እንደዚህ አይነት ዕልም አልተማርንም። ሂፍስ፣ ሐፊዞችን፣ ዓሊሞችን ቁጭ ብለው ኪታብ የቀሩትን ስንት ኪታብ ያገላበጡትን የሸርክ ባለቤቶች ያደረጋችሁ አላችሁ። የኻቲማህን አታውቀውም ይሄ በጣም ሚስቴክ ነው። ስህተት ሲታረም ስህተት ይሄ ነገር ትክክል አይደለም ሲባል ሁስኑል ሁሉቅ ያስፈልጋል የምትናገርበት ወይ ሁ አንተ ስለ ራስ ምን አውቀ ነው መጨረሻህን፣ ያንን ሁላ መሻይህ አክፍሮት ውስጥና ሽርክ ውስጥ የምትከተው እንደ ከሌላ እምነት ተከታዮች ጋር ተከባብረናል እንደ እንድንኖረ የታዘዝ ነው። የሚሰሩት ነገር ስህተት ካለ ዛሬም ነገም ከነጎዲያ ኩፍርን

የአላሁ ረቡ ልዕዛ ትዕዛዝ ነው ያ ኑዛዜ ግን ሽርክ ካለው ኩፍር ካለው ይሄንን እንቃወማለን። እንደ ሙስሊም ሽርክ ካለው ኩፍር ካለው አላሁ ረቡ ልዕዛ የከለከለውን ነገር ከሆነ ያ ኑዛዜ ያስቀመጠው ሰውዬ ያስቀመጠው እንደ ሙስሊም ኖ እንላለን። የቀብር ቦታ ተዘጋጅቶላቸው ነበር። አይ በኑዛዜው መሰረት እዚህ ነው መቀበር ያለባቸው አሉ ቤተሰቦች አላሁ ረቡል ዕዛ ሶብሩን ይስጣቸው መጽናናቱን የወፍቃቸው ለቤተሰቦቻቸው በረህመቱ በእዝነቱ። ይሄ ቦታ የተዘጋጀው ለቀብር ነው፣ ከእሳቸው በኋላም ደግሞ ሌሎች ሰዎች ይቀበራሉ። ይህንንም ፈቃድ አውጥተናል። አይሆንም ብሎ ጭፍን መቃወም አይቻልም። አይሆንም ብሎ መቃወም አይቻልም። አይሆንም ለምን ይሄ ይሆናል ብለን የምንለው እዛ ጋር ሽርክ ሲካሄድ ካየን፣ ኩፍር ነገር ሲካሄድ ካየን፣ ዛሬም ነገር እቃወማለሁ። ቢወድ ቢጠላ ሐቅ ነው። ለምን የሙስሊም ስነምግባሩ፣ የሙስሊም አኗኗሩ፣ የሙስሊም አካሄዶ የመጀመሪያው ተውሒድ ስለሆነ፣ ላ ኢላሃ ኢለላህ ከአላህ ስብሓንሁ ወተዓላ ውጪ በእርግጥም በሐቅም የሚመለክ በውዴታ ከአላህ ውጭ የለም። ስብሓንሁ ወተዓላ አይቻልም፣ አይባልም

ሱብሃነሁ ወተዓላ። አይ የቀብር ቦታ እዚህ ጋር ስለተደረገ ፕላናቸው እንደዚህ ነው። ያኔ ስናይ ኖ ብለን እንነሳለን። ሌላ ነገር ሲያስደርጉ ካየን እዛ ቦታ ላይ የቀብር ቦታውን በተመለከተ ማለት ነው። አይ እዚህ ጋር ይቀበሩ ከዚህ በኋላም ሌላም ሰው ይቀበርበታል ያሉት ቤተሰቦቹ። ታዲያ እዚህ ጋር ምሪያው ችግሩ፣ ሌላም ሰው ይቀበራል እዛ ጋር፣ እዛ ቦታ ላይ ሌላ ነገር ይደረጋል። አንድ ነገር ልንገራችሁ ደግሞ እዛ ቦታ ላይ ቪዲዮ የተለቀቀ አለ። በጣም እኔ የደነገጥኩበት ማለት ነው ጠረጴዛውን ላይ የሐጂ የተኙበት ረሂመሁላሁ ተዓላ አላህዬ በረህመቱ በእዝነቱ ፊርደውስ ለዓላ ነው የወፍቃቸው። ስማቸውን ስትጠሩ አላህዬ ማራቸው፣ ፊርደውስ ለዓላ ነው ወፍቃቸው፣ ከሞቀረቢን ባሮች አርጋቸው እያላችሁ ዱ አርጉ ለሳቸው ስታረጉ ለእናንተ የሚያደርግ ዱዓ ስላለ ስትራገሙ ደግሞ ያለአግባብ ረጋሚ ራስን ረጋሚ ነው። እርግማን አሉ እኛ ነቢ ዓለይሂ ሰላቱ ሰላም ሰማይ ላይ ይሽከረከራላሉ። አንድ ሰው ሲራገም ሰማይ ላይ እርግማን ይሽከረከራላሉ። ያ የተረገመው ሰው የማይገባው ከሆነ ተመልሶ ረጋሚውን ነው ያረገም። ጠዋ ከመራገም ዱዓ ብታረጉ ኸይርን ታገኛላችሁ ለራሳችሁ ማለት ነው። እሳቸውን እያነሳችሁ ያብጠነጠላችሁ ምትሳደቡ ማለት ነው። ከሰው በታች ከአውሬ በታች የሆናችሁ ሰዎች አላችሁ። ምታሳዝኑ ምታሳዝኑ፣ ምታሳፍሩ ይሄንን እየነኩ እንዲ እንዲ ሲያረጉ ያረጉ ያዩ የን ሰዎች አሉ። ሄዳን አልጠየቅናቸው ምን እያረጋችሁ ነው? ለምንድስ ነው ይሄንን ያረጋችሁት? ብለን አምኖ ጃጅንግ ኤኒዋን ጃጅ አላረግም ከሰውየው ካልሰማው በስተቀር። እኔ ግን እንደ ሙስሊም ምንድን ነው ማስተምረው፣ እንደ ሙስሊም እንደ እስላም አስተምሩ። እሳቸው ወደ አኺራ ሄደዋል። እኛ ዱዓ ነው ልናረግላቸው የሚገባው። ከእኛ የሚፈልጉት ዱዓ ሰደቃ ማውጣትም ነው፣ ለሳቸው የሚጠቅማቸው ማለት ነው።

ፕሬዘንት ምናረግበት ወይ? መስተካከል አለበት። ሂክማ ትንሽ ጨመሩበት። ልጥፍ እዛ ውስጥ ብዙ መሻይኽ አለ። ልክ እነሱ ቆመው እንዳስደረጉ አድርጋችሁ ማይሆን ፒክቸር አትስጧቸው። አላህ አይወድም። ስብሐነሁ ተዓላ። አዎ ይሄ በረካ የሚገኝበት አለ። በረሱል ዓለይሂ ሰላቱ ሰላም፣ ከረሱል ዓለይሂ ሰላቱ ሰላም ተደርጓል። በእሳቸው ጊዜ ተደረ እሳቸው ባሉበት ጊዜ ረሱል ዓለይሂ ሰላቱ ሰላም እና ሌላው ሰው አንድ ነው። እንደ አንድ እንዳታረ

ዱዓ እርስ በእርስ ምን ተረራረጋለን? ረሱል ዓለይሂ ሰላቱ ሰላም ጓደኛቸውን ዱዓ አርግልኝ ብለውታል። ከዛ በተረፈ ወደ አኽራ የሄደን ሰው እኛ ልናረግለት የሚገባው ዱዓ ነው። ሰደቃ አውጡላቸው፣ ተወዷቸዋላችሁ። ሰደቃ አውጡላቸው፣ ተወዷቸዋላችሁ። ዱዓ እርጉላቸው። ይሄ ነው የሚጠቅማቸው ለእሳቸው። ከዛ በተረፈ ግን የሚጠቅም የሚሰጥ የሚከለክል አላህ ብቻ ነው፣ ጀለጀላሉሁ ጀላልሁ ሱብሓነሁ ወተዓላ። ሸፈዓም የሚሰጥ አላህ ነው፣ ሱብሓነሁ ወተዓላ።

ይሄ ሮንግ ነው፣ ይሄ ስህተት ነው። ነን ሙስሊሞች አብረውን ይኖራሉ። ስለ አላህ ሱብሃነ ወተዓላ እንናገራለን። ስላልተቀበሉ ብለን ጠላናቸው እንዴ? አንጠላቸውም፣ አንጠላቸውም። በአላሁ ረቡል ዕዛ ላይ ያመፁትን ባሮቹን ሱብሃነሁ ወተዓላ ምንድን ነው ያለ? ወጃዲልሁም ቢለቲ ሂየ አሕሰን ያለው እንኳን ለላ ኢላሃ ኢለላህ ወንድማ። አይ እነዚህ ጀማዎች ኢትዮጵያ ላይ ምን እየፈጠራችሁ እንደሆነ ስላልገባችሁ፣ ኢትዮጵያ ላይ መሬት ላይ ያለው እውነታና እዚህ ሶሻል ሚዲያ ላይ ያለው እውነታ አንድ አይደለም። ይሄን እወቁ።